ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዚህ ተበላላችሁ ባላችሁበት ሁሉ ሰላማችሁ ነው። በዚህ ነው ያርከን ዛሬም ባንድ ቪዲዮ ልቀየ ያለው ይሄ ዛሬ ቪዲዮ ደግሞ ለብዙዎች ሼር ጉንደርሱ ለብዙዎች እንደማረ ማለት ነው። እና አብዛኞቹ ማናጉ ነገር አለ። ማነው እዚህ አገር ለምሳሌ ልጆቹን የምትይዙ ድግስ ቦታ ይወስዳሉ፣ ሰርግ ቤት ይወስዳሉ። ሲወስጡ መጀመሪያ ከቤት ሲመጣ የሚነግሩ ነገር አለ። እነሱ ሰርግን ቦታም ይሁን የትኛም ድግስ ቦታ ይሆን ፎቶችን ወይም ከልጆቻችሁ ጋብረ ፎቶ እንድነሱ ቪዲዮን ቅርጽ አይፈልጉም። ያው ብዙዎች ታውቃላችሁ፣ ደግሞ አያውቁም አሉ። አንደኛ አብዛኛ አዲስ የሚመጡ አያውቁም። እኛ ሀገር ችግር የለውም። ለማንኛውም ሰርግ ላይ ብንል ፎቶዎችን መቅረጽ ቪዲዮዎችን መስራት እንችላለን። ማንም አይከለከልም። ግን እዚህ ሀገር ነው። ለምን እዚህ ሀገር አይፈልጉም? ከስንት አንዱ ነው እንኳን ልጆች የሚልክ ልጆቹ ጋር ከማዳሟ ጋር ፎቶ እንድነሳ ፍቃደኛ የሚሆኑ እንጂ አብዛኞቹ ፍቃደኛ አይሆንም፣ አይወዱም ማለት ነው። ከቤታችሁ ሳንወጣ በፊት ጥንቃቄ ነግሮ ነው የሚወስደው። ስልኳ ልጆቹ ከልጆቹ ጋር መደወል ስለምትፈልግ ስልክ ይዘን እንድንሄድ ይፈቅዳሉ። ግን እዛ ሄደሽ ቪዲዮም ይሁን ፎቶም ይሁን እንዳትቀር ተብለን የምንሄደው። ለምን? አንዷ ስታይ ለአንዷ ትነግራለች ስትት የማን ሰራተኛ ነው ተብሎ ይጠየቃል። እሷ ስለምጠየቅ አይፈልጉም ማለት ነው። ነግሮ ነው የሚያወጠው። እና ትላንት የሆነ የሰርግ ቤት ስንሄድ የሆነ ልጅታ ከመጣች ሰባት ወሯ ነው። አዲስ ነው ያቡዙ አረብኛ ስለማትችል ሴትዮዋ ከቤት ስትወጣ በጥንቃቄ የራስሽ ቪዲዮ መቀረጽ ከፈለገች ትቀርጻለች፣ ግን አንድም ሰው ልጆች ይሁን ሰርገኛ ይሁን ማንንም እንዳትቀርዥ ብላ ነግራ ነው ከቤት የመጡ እና ከሰርግ ቦታ ከደረሰች በኋላ ልጆቿ እሷም አይፈረድም። አረብኛ ብዙ ስለማትችል ነው ይመስለኛል። እኛ እሱ አንደኛ ሀገር መስላ ሲያርገኛ ኮታ ቤት ሆነ ትቀርጻለች እና ስትቀርጽ መዳማው አላየችም። እና ሌላ ሰዎቹ አይቶ የማንሰራተኛ ነው የማን ሰራተኛ ነፍስ ቢባል ያው መቼም መዳማው ይጠራሉ ማለት እና በጣም ተቆጠች። እና ሁሉም ነው የተቆጠ። በዛ ፊት ነው ስልኩ ነው ስልኳን የተቀማችሁ። ሁለተኛ አንደኛ ከቤት ሲመጣ ነግር ያለው እንደማትቀርጽ ፎቶ እንደምታነሳ የራስ ብቻ ነው እንጂ ማንኛውም ሰው በዚህ ስትገቢ እንዳታሽ ያላልኩም ብላ ላይ ተቆጣች። ከሷ አይደል ሌሎቹ ነው የቆጡት፣ እና ስልኳን ወዶ ነው ተቀበለች። ስልኳ ተቀብላ ሁለተኛ ስልክ በእጅሽ ከተሰጠሽ ነው አለችው። ለምን ይሄ የእነሱ ፎቶ ቀረጸ ነው፣ የእነሱ ቪዲዮ ሰራን ምንም የማይጠቅም ነው። እና አንዳንዱ እሷ በስህተት ነው የማረጉ ብዙ ስለማችል ነው። እና ሌሎቹም እንዴት ምክ እንደሆነ የቪዲዮ ሼር ያደርጉ ምን። የትኛውም ሰርግ ቦታ ወይም የልጆቹ ልደት ቦታ ስትሄዱ፣ መጫወታ ቦታ ስትሄዱ ቪዲዮ ቀርጻቸው እንዳለ ለምን? እነሱ ባህላዊም አንድ ቀን ማየታቸው አይቀርም። ለምን ሐራም፣ እኮ አይወዱም እነሱ። ስለማይወዱ እነሱ የማይወዱ ነገር ለኛኛ ነው። ምናልባት የሱ ፎቶ የነሱ ፎቶ የነሱ ቪዲያቸው የሰርግም ይሁን የልደት ይሁን ለምን አደርጋለሁ? ለምን ስልካችንን እንከለክላለን ከቤተሰብ ጋር እንደንገናኝ እና እዚህ ሀገር ብቻ እየሰራችሁ አንዳንዴ ከስልክ ነው ብዙ ነገር የምታሰረ ስለምን ጭንቀት አለ፣ ብዙ ድካም አለ እና ስልክ ላይ ብዙ ነገር ስታየት ትስናናላችሁ። ስልክ ከተቀማችሁ ከባድ ነው። እነሱ ታውቃላችሁ አንዴ ስህተት እኛ አገር አንድ ቀን የሰራነው ስህተት በፊት የሰራንበት መልካም እየታሰበ ይተዋል። እዚህ ሀገር ግን ብዙ አመት የሰራቸው መልካምነት የአንድ ቀን ስህተት ይሻራል። ለምን እነሱ አይረሙም? በቃ ስህተት ነው፣ ቅርታ ስትባልን ቢሞቱ አይለቁም። ለምን እንደሆነ አላውቅም። እንደዙ አይነት ባህሪ አላቸው። አንድ ቀን ስህተት ሰርተን ቅርታ ካልን ይሄ ሁሌ ስህተት የምንሰራው ነው እንጂ የመስለው ያኔ ስህተት የምናረመው አይመስሉም ማለት ነው። ለምን እንደሆነ አላውቅም። እሱ ባህሪያቸው እንዲ ነው እና የትኛም ቦታ ስትሄዱ የተወቻቸው ተጠንቀቁ። ወይ እነሱ ፎቶ ምን ያደረጋሉ እና ለምሳሌ፣ የልደት ቀን ፎቶ ከልጆቹ ጋር አብሮ እንዲነስ የሚፈቅዱ መዳሞች አሉ። የሚፈቅዱ ይፈቅዱ አለ። ማይፈቅዱ ደግሞ ለምን ደብቀን እንቀርጻለን? ለምን አንደኛ የራሳችሁም ምን እንዳንቀርጽ ፎቶ ፎቶም ይሁን ቪዲዮም ይሁን እንድንቀርጽ አይፈልጉም። እስር ቤት ሲሄዱ አብዛኞቹ ነግሮ ነው የሚወስዱ። ለምን እኛ ፎቶ ላይ ቪዲዮ መስራት እንደምንችል ሁሉ ያውቃሉ። ስለሚያውቁ ነግሮ ስለሚወስዱ ነግሮ ደግሞ እዛ እኛ ደግመን ስታ ስንሰራ በጣም ነው የሚቆጡ ለምን እዚህ ሀገር ታውቃላችሁ፣ አንድ ነገር ነግሮ እንኳን ስራ ራሱ ና እነሱ ይህ ስሪ ብሎ ሳንሰራ ስንቆየ እንዴት እንደሚሆኑ ታውቃላችሁ። እነሱ የሆን ነገር ነግሮ ይሄ ነገር በተግባር ካላሳዩ በጣም ነው የሚናደደው። ለምን አብዛኛዎቹ ነግሮ ነው የሚወስዱ፣ ሰርግ ቤት ማለት ነው። ሰርግ ቤትም ልደትም እነሱ ብዙ ድግስ ይሄዳሉ። ሲሄዱ እኛን ስንወስዱ ነግሮ ነው የሚወስዱ። ለምን ፎቶን እንዳንቀርጽ ማለት ነው። እኛ ይሄም ተጠቀመን ደግሞ እኛም እነሱ ፎቶ እናደርጋል። እኛ የሰራ የመጣ ነው፣ ለስራ ነው፣ ለአላማ ነው። የራሳችን ፎቶ እዛም ከሄድና ደህና ቦታ ካገኘ የራሳችን ቪዲዮ መስራት የራሳችን ፎቶ መነሳት እነሱ ካነስ እናደርጋል። እና እንዲያርጉ ትናንት እኮ በጣም ልጅቷ እኮ በጣም ፈራችው። ለምን ቤት ሄዳ ምን እንዲያደረገች አላውቅም፣ ግን በዛ እኮ ስል ተቀማች፣ በጣም ተናደደች፣ ጮች። እሷ ሄድ ሌሎቹን ወጫዎች እንዴት ፈተታ ነው ሳራም ነው ብሎ ነው። ብዙ ነገር አብሮ ማለት ነው። እና ይቶች ተጠንቀቁ፣ ስርክ ስትሄዱም እና አዲሶቹ የምታመጡም፣ ለአዲሶቹ ይህነት የምክሩ። አዲሶቹ ብዙ ቋንቋ ስለማይችሉ ያውቁም፣ በኛ ቋንቋ ስታስረዱ ያውቃሉ። እና ይቶች ተጠንቀቁ እላቸዋለሁ።